ታቦታ ጽዮን እንዴት ወደ ኢትዮጵያ መጣች? ከአርባ ሁለት ጊዜ በላይ ስሟ ተደጋግሞ የተጠቀሰው ሀገር ቅድስት ኢትዮጵያ በእግዚአብሔር የተወደደች መሆኗን ነቢያቱ መስክረዋል። ከነቢያቷ አሞጽም የእስራኤል ልጆች ሆይ፣ ለእኔ እንደ ኢትዮጵያ ልጆች አይደላችሁም? ምን ብሎ እግዚአብሔር መናገሩን ጽፏል። ከሁሉም ከፍ ባለ መልኩ ነቢዩ ቅዱስ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ብሎ ሕዝበ ኢትዮጵያን በጾምና ጸሎት ጸንተው እንዲኖሩ አስተላልፏል። ለታቦተ ጽዮን ወደ ኢትዮጵያ መምጣት ዋነኛው ምክንያት በእስራኤልና በኢትዮጵያ መካከል የሰመረ ግንኙነት ነው። ይህም በመሆኑ የንግሥት ሰባና ንጉስ ሰለሞን ታሪክ ሰፊውን ድርሻ ይዛል። ንግስት ሰባ ወደ እስራኤላውያን ንጉስ ሰለሞንን ጥበብና እና ዝናን ለማድረግ በሄደችበት ከንጉሥ ሰለሞን ሚኒሊክስ ፀንሳ ከኢየሩሳሌም አውራጃ ተነስታ ባህረ ኤርትራን ተሻግራ ሄማስን አውራጃ ስትደርስ አስመራ ከተማ በሚገኘው ማይበላ ከተባለው ቦታ ወንድ ልጅ ወለደች። የሕፃኑንም ስም የንጉሥ ልጅ ስትል እብነ መልአክ አለችው። ይህም ስም በዘመነ ሂደት ሚኒ